ሰላም ሰላም፣ የኤስኤም ዩቱብ ተከታታዮች እንግዲህ ዛሬ የማሳያችሁ አብዛኞቻችሁ በጠየቃችሁ መሰረት ኤስፔሴስን እንዴት መጫን ይቻላል። ግራ ገባን፣ አልጫን አለኝ ምናምን እያላችሁ ኮሜንት ጽፋችሁ ነበረ። የት ዳውንሎድ ማድረግ እንዳለባችሁ እዛው አንድ ቪዲዮ ሰርች የነበረ እንዴት ተውሎድ ምክንያቱም ቀጥታ ዳውንሎድ ማድረግ ምናምን የሚለው ነገር ከሰራ ዩቱብ ያወርደዋል። ስለዚህ የእኔ ቴሌግራም ቻናል ላይ ገብታችሁ ሶፍትዌሩን ታወርዳላችሁ። ከዚም በኋላ ትጭናላችሁ ማለት ነው። እሱን ለማሳየት ያክል መጀመሪያ የምታደርጉት ቴሌግራም ላይ ዴስክቶፕ ላይ ካላችሁ ዴስክቶፕ፣ አለብዚያ ደግሞ በስልክ ማሳያቸኋል። ዴስክቶፕ ላይ ተገቡና ይሄው እዛ ይህንን ሊንክ ፒን አደረግላቸኋል እዚህ ቪዲዮ ላይም እዚህ ቻናል ላይ ተገቡና ይሄው ይሄ ኤስ ኤም ሶሉሽን ማስተር ኦፊሻል ዳውንሎድ ሶፍትዌር የሚል አለ። 321 ሰብስክራይበር አለው። እዛ ላይ የተገቡና ይሄው ወደ ላይ ትሄዳላችሁ፣ ከመጨረሻል ይሄ መጨረሻው ይሄ ነው። ትንሽ ወደ ላይ ከፍትሉና እዚህ አካባቢ ማለት ነው። እዚ ጋ ይኸው አይቢኤም 26 አለ ቨርዥኑ ማንነው እና ኤስፒስስ ትዌንቲ ሲክስ የሚለው ዊዝ ክራክ ይላል። ይሄን ዳውንሎድ ታደርጉታላችሁ። እቺን ክሊክስ ታደርጓት። ጀስት የዳውንሎድ ማድረግ እንዳለበት እንትን ይላችኋል ቦታ ተፈል፣ ዴስክቶፕ ላይ ከሆነ የፈለገ ዴስክቶፕ ላይ የተመቻቸው ቦታ ታደርጉታላችሁ ማለት ነው እሱ። ከዛን ሴቭ ስትሉት ዳውንሎድ ማድረግ ይጀምራል ማለት ነው። ከዛ እነዚህ ክራኮች ናቸው። ይሄ ነው ክራኮ። ይሄ ሪድሚ የሚለው ኢንስትራክሽን ለመስጠት ነው። ስለዚህ ብዙ ነሰሰሪ አይደለም ይሄ፣ ምንም ኢንስትራክሽን ለማንበብ ነው። እቺን ግን ዳውንሎድ ታደርጉታላችሁ። እቺን ማለት ነው። እቺን አይታችኋታል ኦልሬዲ ዳውንሎድ የተደረገች ስለሆነች ነው። ዳውሎድ ዳውንሎድ ባትኖረ እንደዚይች ነገር ነው ያመጣላችሁ ማለት ነው። ሶ እችን ዳውንሎድ ካደረጋችሁ በኋላ እች የታገኘታላችሁ ዳውንሎድ ውስጥ ታገኛላችሁ። ይው እዚ ጋር ስፒሲ ላይ ሚን ዳውንሎድ ላይ ከዛ በኋላ እዚ ጋር ቴሌግራም ዲስክቶፕ አያችሁት እዚ ጋር ትገባላችሁ። እቻት እችን እቺ ክራኳነች እቺ ክራኳ ነች። እንዳትረሱ ይህ ግዴታ ነው። አሁን አጫጫኑን ከማሳየቴ በፊት በስልክ ደግሞ እንዴት እንደሆነ ላሳያችሁ። የቴሌግራም እንደምታዩት እዚህ ጋር ትገባላችሁ። ከዛ በኋላ ለምሳሌ የእናንተ ቴሌግራም ይኖራል። ሊንክ ውስጥ ቀጥታ ስትገቡ እንትን ውስጥ ነው የሚወስዳችሁ። እዚህኛው ቻናል ውስጥ ነው የሚወስዳችሁ ኤስኤም ሶሉሽን ማስተር የሚለው እዚህ ውስጥ ተገባላችሁ። ከዛ በኋላ እንዳልኳችሁ ወደ ላይ ትሄዱ እና በስልክ የምትጠቀሙ ከሆነ ነው። በስልክ ዳውንሎድ ማድረግ ከፈለጋችሁ፣ ከዛን ከስልክ ወደዛ ወደ ፒሲ ለመገልበጥ ከፈለጋችሁ ዴስክቶፕ ላይ ቴሌግራም ቢኖራችሁ ጥሩ ነው። ቴሌግራም ዴስክቶፕ ነው ምንም ቀላል ነው መጫን ነው። ቀጥታ ቴሌግራም ለዴስክቶፕ ጭናችሁ ስልካችሁ ስታስገቡ ይከፍታል። አለበዚያ ግን ቀጥታ ከዚህ ዳውንሎድ አድርጋችሁ ወደ ፒሲ ላይ መጫን ከፈልጋችሁ ይሄው ይሄንን ዳውንሎድ ትልታላችሁ። እዚህ ጋር የምታዩት አይታችሁ አታ እዚህ ጋር እቺን ዳውንሎድ ታረጋታላችሁ። ይሄኛውን አሁን አስፈላጊ ያለን ትልቅ ስለሆነ ኦልሬዲ ዳውንሎድ አድርገናል ብለን እናስብ። ይሄ ትንሽ ስለሆነ ዳውንሎድ አድርገናል ብለናስ ብለን እናስብ። ከዛ እዚህ ጋር የምታደርጋላችሁ ሴቭ ቱ ዳውንሎድ የሚላል ይሄው ሴቭ ቱ ዳውንሎድ ይላል። ይሄኛውንም እንደዛው ዳውንሎድ ከተደረገው ሴቭ ቱ ዳውንሎድ ስለሆነ ነው የምትሉት የታችሁ ከሆነ ከዛ ዳውሎድ አድርገን ብለን ካሰብን የት ነው የምናገኘው? እንላለን። ኬብል እንሰካለን። ከዚም በኋላ ማይ ፋይልስ እንከፍታለን። የእናንተ ስቶሬጁን ትከፍታላችሁ። ዋናው ስቶሬጁን ትከፍታላችሁ። ከዛ ዳውሎድ ላይ ነው ሴቭ ያደርግ ነው ካስታወሳችሁ። ስለዚህ ሁለቱም ዳውሎድ ተደርጓ ብለን እናስባለን ማለት ነው። ቴሌግራም ዋና እንትኑም ሴታፑም እንደገና ደግሞ ክራኩም ማለት ነው። የት ላይ እንሄዳለን? ዳውንሎድስ ዳውንሎድስ የሚል የሚን እዚህ ጋ ነው። ዳውንሎድስ ላይ እንገባለን። እዛን ቴሌግራም ላይ የሚለው እንገባለን። አይታችኋታል። እችን እችን ቻት እቺ እንትንሽ። ስለዚህ እንዲህ ሰሌክት እናደርጋትና ምናደርጋለን ኮፒ ኮፒ እንላለን። ከዛ የምንፈልገው ፎልደር ላይ ወስደን ለመለየት ያክል ነው። እዚህ መግባቱ ከከበደን አለብዚያ ኬብልን እንሰካና ምንድን ነው የምናደርገው እዚህ ውስጥ እንገባለን፣ በዴስክቶፕ ማለት ነው። እንገባና እችን እንወስዳታለን፣ እችን ዴስክቶፕ ላይ የሆነ ፎልደር ላይ እናስቀምጣታለን። እንደገና ደግሞ የኤስፔስ ሴታፑን ዳውንሎድ ያደረግነው ከዛ ላይ እዚህ ላይ የሚኖረው ከዚህ ሲጨርስ አንደ ጥጠኝ ያልኳችሁ እሱንም ኮፒ እንለውና የት እንወስደዋለን ዴስክቶፕ ላይ ሁለቱን አንድ ፎልደር ውስጥ ዴስክቶፖችን ላይ እናስቀምጣለን ማለት ነው። ይህንን ሃቭ ኦን ዮር ማይንድ ማለት ነው። እንዴት መውሰድ እንዳለብን በቀላሉ አይተናል። አሁን እንዴት መጫን እንዳለብን ላሳያችሁ። ከዛም ዴስክቶፕ ላይ ጨለና ብለን አሰብን። ስለዚህ በዚህ መልክ እናገኘዋለን ማለት ነው። አሁን ይህን ነው የጫንኩላችሁ እንትን ላይ ማለት ቴሌግራም ላይ ከዛ በኋላ እዚጋ ሁላችሁ በቃ በዚህ መልክ ነው የምናገኘው። እኔ የጫንኩላችሁ እችን ነው፣ ከዛን ክራኳለች አለች እችን የጫንኩላችሁ። ስለዚህ የምናደረጋለን እዚህ ጋር እንገባለን ቀጥታ። እናንተ የምታደርጉት ይህን ነው። በቃ የምታገኙት እችንና እችን ብቻ ነው። ሌሎቹ ምንም አይሰሩም። አፕዴት ሪድሚ፣ ምናምን የሚለው እነዚህ ተውት፣ ኢግኖር አድርጉ ምንም አይሰሩ። ይህንን ደብል ክሊክ እናደርገዋለን። ከዛ ዊንዶውስ የሚላለን፣ ዊንዶውስ ላይ እንገባለን። ከዛ ሴት አፕ አያችኋት ሴት አፕ የምትለዋ እንጫናለን ማለት ነው። ከዛ የስ እንለዋለን፣ በደምብ እያችሁ። ከዛ እዚህ ጋር ኢንስታል አይቢኤም ኤስፒኤስኤስ ስታቲስ 26 የሚላለን እሱን ክሊክ እናደርገዋለን። ከዛን ይጀምራል ማለት ነው። እንጠብቀዋለን። የተወሰነ ጊዜ ሊፈጅ ይችላል። እንጠብቀዋለን። ከዛ እዚህ ያመጣል። ኔክስት እንለዋለን። አይ አክሴፕት እንለዋለን። አግሪመንትን ማንበብ አያስፈልግም። ኔክስት ከዛ ይህም የስ እንለዋለን አክሴፕት ተርምስ ምናምን የሚለውን አሁንም አክሴፕት ምናምን አለው ይሄ አክሴፕት ተርም እንለዋለን የስ ከዛ ፎልደር ምረጡን እንለዋለን ያ ሲሌ ነው የምንፈልገው ኔክስት እንለዋለን ይህንንም መጨረሻ ኢንስታል እንለዋለን ማለት ነው ይጀምራል ከዛ በኋላ ከዛ እንደምታዩት እዚህ ጋር ጨርሷል። ከዛ ምን ይላል መሰላችሁ? እዚህ ጋር ጥንቃቄ ማድረግ ያለባቸው እዚህ ጋር እኔ ቪዲዮ ስላፈጠንኩ ነው፣ ትንሽ ሊያዘገያችሁ ይችላል። እሱ መታገስ ነው። እዚህ ጋር ነው ጥንቃቄ እንግዲህ ማድረግ ያለባቸው ስታርት ስፔስ ስታቲስቲክስ ላይሰንስ አውቶራይዜሽን ዊዘርድ ናው ይላል። እዚህ ጋር አንክሊክ ነው የምታደርጉት። ይህን ቀጥታ ይህን እንዲጀምር ካረጋችሁት አይከፍትም? ክራጉ ስላልተጫነ ማለት ነው። ስለዚህ እዚህ ጋር ይህንን አንክሊክ እናደርገውና ፊኒሽ እንላለን። ከዛን ይሄ ሚኒማይዝ እናረጋለን። እዚ ጋ ነው እንግዲህ ምን እንደምናርግ በደንብ አስተውሉ። ወደ ኋላ እንሄዳለን። አሁን ወደኋላ ኋላ ቅድም ያሳያችሁ ችክራ ካለች አይደለ? እቺ ራይት ክሊክ እናርግበታለን። በደንብ አስተውሉ። እዚ ጋ ራይት ክሊክ እናረጋለን። ኮፒ እንላታለን። ከዛን ይሄንን ሚኒማይዝ አድርገን አይቢኤም ስፔስ ሳውን እዚ ጋ ዴስክቶፕ ላይ አልመጣም እንደምትዪወት። እሱን ለማድረግ መጀመሪያ እናረጋለን። እዚ ጋ ዊንዶውን እንጫንና አይ ቢ ኤም ብለን እንጽፋለን። እዚህ ጋ አይ አለችም። አይ ቢ ኤም ያመጣዋል። አይታችሁታል አይደለ ይሄኛው እዚህ ጋ የምናደርጋለን ይሄኛው ይህንን እንጫነውና የቀስት ምልክቷን ትምልክቷን ወይም ደግሞ እናንተ ራይት ክሊክ ታደርጉበትና ኦፐን ፋይል ሎኬሽን እንለዋለን። ኦፐን ፋይል ሎኬሽን ካልነው በኋላ ይሄው ምናደርገዋለን ራይት ክሊክ አድርገን በደንብ ማድረጉን ራይት ክሊክ እናደርግና፣ ከዛን ዴስክቶፕ ላይ እንዲታ የምንፈልገው ሾ ሞር ኦፕሽን እንለዋለን። ከዛን ሴንድ ቱ ዴስክቶፕ ይህንን ሾርትከቱን ከቱን ዴስክቶፕ እንዲጫ ማለት ነው ያደረኩት። ቀላል ነው። እዚጋ እንገባለን። እዚጋ አይቢኤም ብለን እንጽፋለን አይቢኤም። ሲመጣልን እዚህ ጋር ራይት ክሊክን ማድረግ ይቻላል። ይሄኛው ላይ ራይት ክሊክ ማድረግ ይቻላል። ወይም ደግሞ ከጎን ከሚመጣልን ኦፕን ፋይል ሎኬሽን እለዋለን። ይሄ ኦፕን ፋይል ሎኬሽን እለዋለን። ይህ ሲመጣ ራይት ክሊክ እናደርግበታለን። ሾው ሞር ኦፕሽን ወይም ደግሞ ወዲያውም ከመጣ እንደዚህ ካመጣላችሁም ሴንድ ቱ ትሉት እና ዲስክቶፕ ላይ ታደርጉታላችሁ። ይህንን ጨረስን። እዚህ ጋር መጣና ቅድም ኮፒ ያልናት ክራክ አለች። ራይት ክሊክ እናደርጋለን እዚህ ላይ ከዛስ፣ አሁን ደግሞ ይህን ራሱን ኦፕን ፋይል ሎኬሽን እለዋለን። በደንብ አስተውላርኩት ራሱን እንደም አሁን ኦፕን ፋይል ሎኬሽን ነው። እና እዚህ ጋር ራይት ክሊክ አድርገን ፔስት ነው ምንለው። ከዛን ሪፕሌስ ላድርገው ይላችኋል፣ አይታችኋል። ከዛን አው እንለዋለን፣ ሪፕሌስ እንዳደረገው እንፈቅደለታለን። ኮንቲኒው እንለዋለን። እዚህ ጋር ዋናው ጨዋታ ስፔሲስ፣ አብዛኞቻችሁ ማይሰራላችሁ ለዚህ ነው። ይሄው ሪፕሌስ አድርጎታ ማለት ነው። መጀመሪያ የነበረውን በዚህ ተክቶታል ማለት ነው። ከዛን እዚህ ጋር ዝም ብለን ሪፍሬሽ ብንለው ከዛ በኋላ ሪፍሬሽ ነው። ከዛን ይሄን ወጣን። አሁን እስቲ ኤቢኤም ኤስፒኤስኤስን እንክፈት። ይኸው እንደምታዩት ከፍተዋል ማለት ነው። በቃ እንደዚህ ነው ልትከፍቱት የምትችሉት ከዛን ኒው ዳታ ቤዝ ሴት እንለዋለን። ከዛን ያው ያያችሁት ነው። በቃ እንደዚህ ነው በቀላሉ ልትከፍቱ የምችሉት። እንደዚህ ነው ትክክለኛ ያጫጫኑም እንደዚህ ነው። ምንም የሚከብድ ነገር የለውም፣ ምናምን በዚህ መሰረት መጫን ይቻላል ማለት ነው። ግራ ያገባችሁ ደግሞ ከዚህም ደግሞ አሁን ግር ያላችሁ ነገር ካለ አሁንም ኮሜንት ማድረግ ትችላላችሁ። የአይቢ ትክክለኛ ያጫጫን ግን ለጊዜው ይሄ ነው ማለት ነው። ስለነበረን ቆይታ አመሰግናለሁ። ሼር ማድረጋችሁን እንዳትረሱ፣ ይህንን ለሁሉም ሼር አድርጉላቸው ላይክ ኮሜንት ማድረጋችሁን እንዳትረሱ። በቀጣይ ደግሞ እንደዚህ የሚጠቅም ነገር ይዤላችሁ እመጣለሁ። ሰላም